ች መኪኖች ይመጣሉ፣ በዚህ ይመጣል ያልፋል፣ የሚቆም መኪና የለም። እሱንማ አብ መፍትሄ አንድ ብሬከር እዛ ጋ መንገዱ ላይ እዚህ ጋር ብሬከር ሳይወድ በግዱ መኪና ሲል እኮ ይሄ እኔ ቁጭ ብዬ ብሬከር ደግሞ ትልቅ ነው የተሰራው መኪና ላይ ብራንች ላይ አስራ ሁለት ልጆች ነበረን። ከዛ እያልን እያልን አምስት ብራንች ተከፈተ አሁን ስንት አለ 125 ሰራተኛ ኢትዮጵያ ውስጥ የመጀመሪያው የታፒሴሪ ሙያ ማሰልጠኛ ተቋም ከፈት ሰው ኮምፒት ማድረግ ያለበት ከህልሙ ጋር ተመስገን ዘየደ እባላለሁ በሙያ መጠሪያዬ ተሜ ታፒሴሪ ወይ ተሜ አፖልስትሪ እባላለሁ የአውቶሞቲቭ አፖልስትሪ ባለሙያ ነኝ እንግዲህ አንዳንድ ልምዶችን በእንደዚህ ያሉ መድረኮችም በሚዲያዎችም ለማካፈል ሞክሬያለሁ። አንድ ስምንት ዓመት ገደማ የመንግስት ስራ ውስጥ ቆይቻለሁ። ሙያዬ ህግ ነው። አንድ ስምንት ዓመት ገደማ በሙያዬም አገልግያለሁ። በአንዳንድ የመንግስት ተቋም በኃላፊነትም ሰርቻለሁ ማለት ነው። የመንግስት ተቋም ውስጥ በቅጥር በምሰራበት ሁኔታ ውስጥ ግን በግሌ ብዙ ሳትስፋክሽን የለኝም። የአንድ ወረዳ አስተዳደር ነበርኩኝ። የመንግስት ስራ ውስጥ ይሄ የምትመለከቱት ጥቁር ወንበር በጣም ይመቻል። ከተቀመጣችሁ ተነሱ ተነሱ አይሉም። ሚኒመም አንድ ወረዳ ከ12ሺ እስከ 13ሺ አባወራ ገደማ ይኖረዋል። ይህም በአንድ ቤተሰብ ስታባዙት ታይምስ ፋይቭ ምናምን ቁጥሩ ትንሽ አለ። ላፕቶፕ ቢሮዬን፣ ሌሎች ዶክመንቶችን በሙሉ አስረክቤ ከዚህ በኋላ በዚህ ስራ ውስጥ የሚቀጥልበት ሁኔታ ለኔ ሰላም አይሰጥም ብዬ ወጣው። ሰው ሲወጣ ግን ትንሽ የሆነ ነገር ተማምኖ ይወጣል። የሆነ ነገር ያስፈልጋል። እኔ የነበረኝ የመስሪያ ቤት የወሰድኳት ሴቆብ ነበረች በጣም ትንሽ ብር ማለት ወደ አርባ ምናምን ሺህ ብር ገደማ የምትሆነች ነበረች። ከዛ ወጣሁኝና የቤተሰቦች የመኖሪያ ግቢት ሊሰፋ ያለና እዛ ግቢ ውስጥ ምንድን ያደረግኩት የመኪና ማጠቢያ ጀመርኩኝ ማለት ነው። ይሰማላ ከእናንተ ውስጥ ከቢሮ መኪና ለማጠብ ዝግጁ የሆነ ሰው አለ ወይ ዝግጁ የሚሆን ሰው አለ? ከሚሽከረከረው ወንበር ተነስተ ጥቁር ጎማ ለማጠብ ምን ያህል ዝግጁ ናቸው? ይሄ ነው ብሬክ ሩም የሚሆነው ማለት ነው። ህይወት ውስጥ እንደ ስፕሪንግ ቦርድ የሚያገለግሉ ነገሮች እንዲህ አይነት አጋጣሚዎች ናቸው። እኔ አሁን ያ ቦታ ተከራይ እና ስራ ብቲ ያቺ ገንዘብ ወይ ስድስት ወር ስከፍል ልታለቅ ስለች። ስለዚህ ቤተሰብ ግቢ ላይ ጠጋ ብሎ የሆነች ቦታ ቆርጦ መኪና ማጠብ ተጀመረ ማለት ነው። ወደ ራሱ መሄድ የፈለገ ሰው፣ ከራሱ ጋር መነጋገር የፈለገ ሰው፣ የራሱን መንገድ መንደፍ የፈለገ ሰው በኤንቫይሮመንቱ በቀላሉ አታክል አለመደረግ ራሱ ማዘጋጀት አለበት። ሀይገርባስ ሾፌር ነው እና እየነዳ መጣና እዛ ሲገባ ሲደርስ፣ ማለት ሰው እንዴ ተሜ ምን እየሰራችሁ ነው አለ። አይ እዚህ ጋር እኮ መኪና ማጠቢያ ልከፍት ነው ስለው፣ እዚህ ገደል ውስጥ ነው እንዴ እንደዚህ ቦታ መኪና መጥቶ የሚታጠበው? መኪና ማጠቢያ እኮ ዋና መንገድ አስፋልት ላይ ነው የሚከፈተው። ምን ሆኖ እዚህ ጋ ገንዘብን ምታፈሰዋል? እኔ እኮ ሽንት ቤት የሌላችሁ መስሎኝ ሽንት ቤት የምታስቆፈር ይመስለኛል። ይሄ ከዚህ ሁሉ አመት ነዋል። እስከዚያ መድረስ እኛ ሽንት ቤት ሳይኖረን ማለት ነው የገባችሁ ነው። የሰዎች ሀሳብ እንዴት ዲስከሬጅ እንደሚያደርግ እንዴት አራስ እንደሚያደርጋችሁ ወደፊት ለመሄድ ስትሞክሩ እንዴት እግር ብረት ሆኖ ወደኋላ እንደሚጎታችሁ ማስተዋልና መመልከት ያስፈልጋል። ማለት አንዳንድ መኪኖች የመኪና ፍሎር አላቸው እንደዚህ ጸጉር ያለው ምንጣፍን የመኪና ውስጡ ፋብሪካው ማለት ነው። ከዛ ከላዩ ላይ በቆዳ ያስነጥፉታል። ለምን እርጥበት እንዳያስገባ እንዳይቆሽሽ፣ ልብሶቹ መኪና ወንበሩ እንዳይበላሽ እና ልብስ ይለብሳል እና ያንን አንዳንዱ መኪና አለው አንዳንዱ መኪና የለውም። እኔ ራሴ ይገርመኛል። ማለት ሰው ከጣረ አእምሯችሁን ፈጣሪያችሁ ከፈት እያደረገ እኮ ነው የሚሄዱ አንዳንዱ ከሆነ ቢዝነስ ወጥቶ የሆነ ነገር ላይ መግባት ሰኬት ይመስሉ ሰዋል። እዛው ቢዝነስ ውስጥ ሆኖ ግን እየተስፋፉ ሜድ አምስት ዓመት ገደማ ሰራሁ። መኪና ማጠቢያውን ማለት እዛ እየሰራሁ ልክ ሶስተኛው ዓመት ላይ የማሳጥበው መኪና ያስፈልግኛል ማለት ጀመርኩ። አሁን የማሳጥባትን መኪና ሁሉ ማለም ጀመርኩኝ ማለት ነው። ከዛ ያው ስነግዱ ታዩታላችሁ እቁብ ምናምን የሚባል ነገር አለ፣ በማህበራዊ ትስስር ውስጥ የሚጣል ገንዘብ አለ የሚሰበሰብ እና አንድ እቁብ ገባሁላችሁና አንድ ወያኔ መኪና እቁቡ ሲደርሰኝ በሺህ ብር ገዘው የመጀመሪያ መኪና ነው ማለት ነው። መኪና ከማጠብ መኪና ከማጠብ መኪና ወደ ማሳጠብ፣ አሁን የማሳጠበው መኪና ኖሬ ማለት ነው። ፕላኒንግን የምረዳበት መንገድ ማለት ነው የመጀመሪያው ቆማችሁ የሚደርሱበታል። እንደዚህ ይታያል አዛጋ ቆማችሁ የሚደርሱበት ቀጥሎ ተንጠራርታችሁ የሚደርሱበት ቀጥሎ፣ እጃችሁን ዘልታችሁ የሚደርሱበት ቀጥሎ፣ ጃምፍ ከፍታው ነው። ሰው ኮምፒት ማድረግ ያለበት ከህልሙ ጋር ነው። መኪና ገዝቼ ሰፈሩ በሙሉ በመኪና ማጠቢያ ተጥለቀለቀ። እኔ መኪና ማጠቢያ ስከፍት ከጎን የመጣው አንዱ ምን አለ፣ ለመኪና ማጠቢያ የሚሆን ግብአት ለአርጉኖች ጠቢ ከፍትል ምን ነበረበት ሰው የራሱን ነገር መጀመር አለበት የራስን ነገር ስትጀምሩ ደግሞ መቀጠር ነውር ነውር ነው እንዴ መቀጠር ነውር ነው ብያለሁ ኤክስፒሪየንስ እና እዛ መኪና ማጠቢያ ውስጥ ያስ ላይ የተሰራ ምን አየን የመኪናውን ምንጣት የመኪናውን በሮች አለ ከዛ ይገረም ይህን ነገር ሙክራ እዚያ ሰራው የሚሰራበትን ቦታ ሳትጠይቅ ፒያሳ ዮሐንስ ፊዘክሰን ታውቀዋለህ? ፒያሳ ዮሐንስ ፊዘክሰን የሚያውቀው ሰው አይደል? እዚያ አካባቢ የመኪና ጌጣ ጌጥ መመችቶች አሉ። እዚያ አካባቢ የሄድኩ እና አንድ ልጅ አገኘሁ ማለት ነው እና በሰዎች አምሮ ውስጥ መቀጠር የሚለው ነገር ያለው ስፔስ በጣም ከፍ ያለ እሺ እ በጣም ከፍ ያለ። ከዛ ምን አደረኩኝ? ልጁ ጋር ረዳቶን የተቀጠርኩኝ። የራሴ እሱ አይደል የራሴ መኪና ማድረግ አለኝ አይደል? ትንሽ ድርጅት አለኝ አይደል? ሲነምር አለኝ አይደል? ግብር ገብረ ነው አይደል? ድርጅት አለ። የምታንቀሳቅሰው ካፒታል ውስን ቢሆን የሰው አይቀጥር ይባላል። ግማሽ ቀን ደግሞ አዲስ ነገር ለማወቅ ምን ማድረግ ያስፈልጋል? ሌላ ነገር ሰክሪፋይ ማድረግ ያስፈልጋል። ጊዜን መሰወት ያስፈልጋል። ከራስ ስራ ወተ ደግሞ ግማሽ ቀን ሌላ ቦታ ሄደ ደግሞ ድጋሚ ትቀጠራለ ታደርጉታላችሁ። ምን ለማድረግ ነው? ይህን ስራ ለመረዳት ሶስት ወር ከአስራአምስት ቀን ከሀያ ቀን ገደማ ሰራው ረዳት ሆኜ በሳምንት አንድ ሺ አምስት መቶ ብር ይከፍለኛል ማለት ነው ተቋሚ የለው ሀገር ይህን ስማ እድልም አታገኝም። በቀላል አራት ቸኩላ አንተ ልጅ ሄ ነፍ ኒኩ ለማወቅ ያለኝ ፍላጎት ነው። ብድግ ሲሉ ሲንጀር ሊቀመጠ ሞክራለሁ ግን ይከለክለኛል ነው። ስለዚህ ያለኝ እድል ምንድን ነው? አንድ አሮጌ ሲንጀር ገዛው እጂ ከመርካቶ ስፌት ምን ማድረግ ጀመርኩ። ቤቴ ውስጥ ክር ገዛው መለማመድ ጀመርኩኝ። ከዛ ታፔን ላለጠፍኩ ምን ብዬ መምይ ታፒሴሪ እንሰራለን የሚል ታፕ ይናቀ። እኔ እኮ እድሎችንም የመፍጠር ፖቴንሻል ያለኝ ሰው፣ ዝም ብዬ አልቀመጥም። ቻንሶችን እየፈጠርኳቸው ነው የሚሄደው። በቃ እንደምንም አድርገን እየገለበጥኩኝ በኩርንችት እየመጣሁ ቆዳ እያለበትኩኝ የባጃጅ ነበር ታለች እየገለበጥኩኝ፣ በምዶሻ የተወሰነ የሚሰፋለው ምናምን ብቻ አጠማሜ እንደዚህ አይነት ሰራ። ከዛ ያንዱን ሰራ የሚቀጥለው ላይ ሳሻሽ ነው ከዚህ የሚወስደት ከምን ከመሞከር ከዛ አንዱ አንዱን እያየ ሰፈራችን ላይ ማጠቢያ በስተውያች ፊል በጣም በቃ የኛ ቤት ታሽ የነበረው በቃ እንደዚህ ታሽ የነበረው ከላ ጀምሮ ሰፈሩ በማጠቢያ ምን ሆኗል? ተጥለቅልቋል። ማጠቢያ መን በዝቶባታል፣ ሽሚያ ሽሚያ በዝቶባታል። በፊት ቀጥሎ የሚያገኙት ሰዎች ከእኛ በላይ አስር አለ እንደ ሳይወዱ በግዳቸው ሲጠለፍ ሲል እኔ ከዚህኛው ስራ ማነሳውን እ ምን ውስጥ ገብቻለሁ? ታፒሴሪ ውስጥ ገብቻለሁ። ልክ በዛ መልኩ የባጃጅ ወንበሮች ከማስዋብ ምናምን ተጀመረ ስራ ማለት ነው። እኔ ደፋር አልፈራ ማለት በነገሮች ላይ እምነት ያስፈልጋችኋል። ያመናችሁበትን ለማሳካት ደግሞ ምንም ምንም ሊያቆማችሁ አይገባም። ምንም ዛሬ እኮ እኔ በጣም በቃ ለፍቼ ምናምቼ ጥቼ እኮ ነው እናንተ ጋር እናና ለምድን አካፍለ ሲጠራችሁን እፈልጋችሁ እኮ ነው። ግልጽ ነው አይደለ? ይነቃችሁ ታለ ፈልጋችሁ ነው አይደለ? ተመስገን ይጠቅመናል ብላችሁ ነው አይደለ? እኔ እራሴ ላይ ባልሰራስ፣ ተፈልጉኝ ነበር ታውቁኝ ነበር። ክሊር ነው አይደለ? ኢንቨስት ዩር ሰልፍ፣ እራሳችሁ ላይ ኢንቨስት ማድረግ ያለባችሁ። አራት ወር ጠብቀናል፣ መኪናም አንድ መኪና ለማጠብ። ከዛ ግን ያኔ መኪና ማጠብ አንድ መውዳት ነገር አለች እና ይሁላችሁ፣ መኪኖች ይመጣል ያልፋል፣ በዚህ ይመጣል ያልፋል፣ የሚቆም መኪና የለም።

ምንድነው ያለ ጻጥ ነው? እኩት ነው። የሆነ ነገር ለማሳካት የምትሄዱበት ምን አለ መንገድ አለ። የዛሬ አመት ገደማ ነው አመት ከስድስት ወር አይወለም ይመስለኛል፣ አመት ከሁለት ወር ደወለልኝ። እንደዚህ እንደዚህ ነው ምናምን ብሎ አወራኝና ይነቃቸው ለቲክቶክ ፔጁ የሚሆን ኢንተርቪው ሊያደርግ ለቴሌግራም ቻናል የሚሆን ኢንተርቪው ሊያደርግ እንደሚፈለግ ነገር ማለት ስልኩን አወጡ። አንድ ጓደኛው እንደዚህ ይዛል። የነቃቸው ቢሮ ያወራኛል አንድ ላይ የነቃቸው እና እኔ አሁን የነቃቸው አሁን ሲጠራኝ እምቢ ማለት ትልቅ ሚዲያዎችማ የትና ይደርሰዋል እኮ በዛች ስልክ እየቀረጸኝ በመካከል ይስል ኮ አባቴ ከዛ፣ አንዴ እየገባችሁ ነው። ዛሬ እንደዚህ ቶክሹ ለማሳካት ነው፣ ነገ የሆነ ትልቅ ሚዲያ ላይ ለመድረስ ነው። ከዚህ ውስጥ ነው ሊጋባባችሁ የሚገባው። ለምን ሁለት ከዛ ተሜ ታፒሴሪ የባጃጅ ወንበሮች ትንሽ ሰራ ሰራ ሰራ ሰራ አድርገን የመኪና መስራት ጀምረን ምናምን ስራው ሰፋሲል ሰፋሲል ሰፋሲል ከዛ ወጣሁላችሁና ቤተል የሚባል አካባቢ ትንሽ ሹፍ ሹፍ ተከራየሁ የሰው ኃይል መኪና ማጠቢያ ስንት ሰው ነበረኝ አንድ ሰባት ስምንት ልጆች ነበሩ በሂደት ወደ አስራ ሁለት ደርሰዋል ማለት ከመቀጠር መጀመሪያ ወጣው አውጣው በጣም ጥሩ ከመቀጠር ወጣሁና ከዛ ምን ምን አረኩኝ መኪና ማጠቢያ አስራ ሁለት ሰው ቀጠርኩኝ አዲስ አበባ ላይ አምስት ብራንች አለ። ከዛ ብራንቾችን ግን ለማስፋፋትና ስራውን ለማሳደግ ብዙ በጣም ትንሽ ቁጥር ሙያዎች ምን አለብያቸው ወይ ሰው አይ ችግር እስኪ የሆነ ሰው የለም። በአውቶሞቲቭ አፖልስ ከዛ ላይ ሲያትል ላይ ካለ በዚህ ሙያ ከሚያስተምር ኩባንያ ጋር ገዛ ጽፌ መጽሐፎች አምጥቼ በእኔና በተወሰኑ የመማር ማስተማር ክህሎት ባላቸው ሰዎች ለማስተማር በሚያስምልኩ ዶክመንት ተሰርቶ ኢትዮጵያ ውስጥ የመጀመሪያው የታፒሴሪ ሙያ ማሰልጠኛ ተቋም ከፈት ደግሞ የሚያሰካውት ከፈጣሪ በታች በራሴ ትግልና ጥረት ውስጥ ነው። አሁን ኢትዮጵያ ውስጥ ካሉ ቴክኒክ ሙያ ከሚያቃቸው ስልጠና ተቋማት አንዱ የኛ ተቋም እንዲህ፣ የተባለ ቤቴል ብራንች ላይ አስራ ሁለት ልጆች ነበረን ከዛ እያል እያለ አምስት ብራንች ተከፈተ። አሁን ስንት አለ? መቶ ሀያ አምስት ሰራተኛ ከታፕሲሪው ጋር ስደምሩት ከመኪና ማጠቢያ ጋር አንድ ላይ ስደምሩት፣ በአጠቃላይ ወደ አስራ ሶስት አመት ገደማ ያለው ይህ ቆይታ። ቅድም ይድነው ያለው አልነበረ የዛሬ ሁለት አመት ከስድስት ወር ከአምስት ወር ገደማ ሆነው አሁን ግቦ ሲሉ ሶስት አመት ይሆናል። የጋዜቦ ብራንች ስቶር ነበረ፣ ምናምን ከነ ስቶሩ ከነ ሁለት መኪኖች በጠቅላላ ድንገት ሳት ተነስቶ ሳት በላት ተቃጠለ። ሰው ሁሉ ከንፈሩ መጠጥ አዘነልኝ ማለት እዛ። በድጋሚ ሰርቫይቫር አርጌ ያ ብራንች ቀጥሏል። ከእሱ ብራንች በኋላ ተጨማሪ እንደገና ሶስት ብራንች ተከፍተዋል፣ ከጋዜቦ ብራንች በዚህ ሶስት እና በዚህ መልኩ እየተሰራ በተሜ ከመንግስት ስራ ጀምሮ እስከ ግሉ ስራ በከፊል የሄድንበት መንገድ ይሄንን ይመስላል ማለት ነው። የምታነሷቸው አንዳንድ መሰረታዊ ጥያቄዎች ካሉ የእናንተን ሀሳብ ውስድና ሰመራይዝ አድርገን እንለያያለን ማለት ነው። ሽድላሽ ሻራ ባለው በመጀመሪያ ጥያቄ ከዛ ከጥቅና ስራ ከወጣህ ወደዚህ ወደ መኪና ማጠብ ተባ ጊዜ ከቤተሰቦች ከጓደኞች የገጠሙህ አንዳንድ ነገሮች ይኖራሉ ያስባለሁ። እና ያንን ሀርድሺፕ እንዴት ነው ተቋቁመ የቀጠልከበት? ሁለተኛ ጥያቄ ደግሞ ያ ነገር የምትሰራው የመኪና ጥበብ ስራ ሰክሰስፉል እንደሚያደርግህ በምን እርግጥ ነው? እኔ ዝም ወንድሙ ዮሐንስ ይባላል። የፖለቲካ ሳይንስ ተማሪ ነኝ። አዲስ ነገር ስትጀምር ወይ ደግሞ ያለበትን እንድታሳካ ምናምን ድፍረት ያስፈልጋል እና በዚህ ዙሪያ ራስ ልምድ ያለውን ነገር ልታካፍለን። እሺ፣ መኪና ማጠቢያን ለመስራት እንዴት መረጥክ? ቅድም ካለን ነገር እንነሳው። እኔ የነበረች ሚንብር ወደ አርባ ሺህ ብር ገደማ ብያቸዋል። የቴራዞ ማምረቻ የብሎኬት ማምረቻ ሀሳቦች ነበሩ፣ በነገራችን ላይ በአማራጭ ውስጥ ያስቀመጥኳቸው ማለት ነው። ግን በጣም ስሞል ኢንቨስትመንት እና ያለኝን ካፒታል አብቃቅቶ ሊያስጀምረኝ የሚችለው በጊዜው ምን ነበር? መኪና ማጠጋውን ነበር የሚያስጀምር እና ካለችን ውስን ካፒታል አንፃር? በሰዓቱ ልስራቸው ነው ካስቀመጥኳቸው አማራጮች ፕራዮሪቲ ሰጥቼው ነው የገባው እዚህ ውስጥ። ማሸነፍን በተመለከተ በጣም ትልቅ ሪስክ ሚነግሰዋል። ትልቅ ትልቁ ሪስክ አእምሯችሁ ውስጥ ትልቁ ሪስክ ያለው ትልቁ ሪስክ ራሱ ሪስክ አለመውሰድ ነው። ትልቁ ሪስክ ያለው እኮ ሪስክ መውሰድ በማይፈልግ አእምሮ ውስጥ ነው ያለው። ኔክስት ታይም በጣም ትልቅ ፕሮጀክቶች አሉ። ከአውቶሞቲቭ ወተን የምንሰራቸው ከኤርላይንስ ጋር አግሪመንቶች ይፈልጋለሁ ሄፐር ላይንስ ከውጪ ነው ቱርክና ፓኪስታን ያመጣ ወንበር የሚያሰራው ሺ ይህ ስራ ነው ይገባኛል። ህልም ያለሰው እየተገበረ ህልም ያለሰው ወደ ህልሙ እየሄደ እዛ ውስጥ ሆነች ፈቅ የምታደረግ የምታሻሽ ከፍ የምታደረግ ከፍ የምታደረግ አችን ነገር ማ እንዲህ ባረገው ነገሮች በዚህ መልኩ እየተገነቡ የሚሄዱ ናቸው እንጂ ከቆምንበት ተነስተን ልናያቸው አንችልም ብዬ አስባለሁ ከእናንተ ጋር ስለነበረኝ ቆይታ እጅግ እጅግ እጅግ አመሰግናለሁ። እንግዲህ ብዙ ጊዜ አስሩ የስኬት መንገዶች ከማለት ይልቅ የተጓዝኩበት መንገድ ይህን ይመስላል ማለት ቫሊዩ አሉ አይደለ? ስሜትም ይሰጣል ቲዎሪ ብቻ አይሆንም ማለት ነው። በተግባር የተፈተነ ሀሳብ ሲሆን ሰው ቅድም ምን ብሏችሁ ነበር? ስለ ኢንተርቪዋችን ነግሯችኋል የመጀመሪያ ሰዓት እስካሁን ስንት ሰዎች የቀረቡ ይመስላችኋል? እዛ ፕሮግራም ላይ የመጀመሪያው እንግዲህ እሱ ነበር፣ ሊሁም የመጀመሪያ እኔ በሰውየው መኪና ነው ተለማመድኩት። ስንት ይመስልሻል አሉኝ። ሀምሳ አንድ ሰዎች ቀርበዋል፣ አርባ አራት የሬዲዮ ፕሮግራሙም ዩቲዩብንም አንድ ላይ ጨምረው ማለት ነው። ሰው እንግዲህ እስካሁን ድረስ አብራችሁ ስለሆናችሁ ሁላችሁንም እናመሰግናለን።